ዛሬ ጽኑዬና ብሌን ደስ ስላላቸው ሁላችንም ደስ ብሎናል፣ ማለት ነው። እንግዲህ ጽኑዬ በጉጉት ስጠብቅ የነበረውን የአባቷን ደስታ ሰምታለች። እንግዲህ ጽናት እና ብሌን የአባቷ ህመም እያሳሰባቸው እንደሆነ እና ወደ እስር ቤት ሄደው ደግሞ እንዴት እንደሆነ መርማሪውን ሲጠይቁት፣ እንግዲህ እኔ አስተላልፍ ያለው ቢያንስ አንድ የምናጣራው ነገር ስላለን እሱን አጣርተው የሚያጣሩ ሰዎች ልከናል እሱ እስከሚመጣልን ጠብቀን ለሕክምናውም አመልክትንላቸዋል ለፍርዱም ይቀርባሉ ሲል ነበር የነገራቸው። በጣም አዝናና፣ ይቅርበኝ ልጄ፣ በእኔ ጉዳይ አንቺ ብዙ ነገር ገጠመሽ፣ እጠቅምሻለሁ ብዬ ጎዳውሽ ሲሉ ነበረ አቶ ጋሽ ግርማ ልጃቸውን የነገሯት። ብሌንንም ሆነ ግን ጽናትን ልጆቼ በማለታቸው ደስ ሲሉ ነበር አጠራራቸው፣ እውነተኛም ፍቅራቸውን የገለጹበት ብሌንና ጽናት በጣም ደስ የሚሉ ከእነሱ አልፈው እንግዲህ ሮቤልን እንኳ በፍቅራቸው ከሚሰራው ስራ ወጥቶ ወደ እነሱ እንዲገባ ያደረጉት ናቸው። እና በዚህ አይነት እንግዲህ እየተከታተሉ እያሉ ወይዘሮ ራሄልም እንግዲህ ሄዳ አቶ መርማሪን ምንድን ነው እጅ ከፍንጅ አይደል እንደያዛችሁት፣ ለምንድን ነው እውነታውን የማታወጡት? ለምንድን ነው የማይፈረድበት ጋሽ ግርማ ስትለው አይ የምናጣራው አንድ ነገር አለን እና ከዛ በኋላ ነው ምናልባት እኔ እውነት ተደብቆ ሲጠፋ ደስ አይለኝም። ልግዛችሁና ልረዳችሁ ከቻላችሁ ደግሞ እኔም ዝግጁ ነኝ ትላለች ወይዘሮ ራሄል የራሷን አዳፍና ማለት ነው። ባቢም ሄዶ እንደዚሁ የአቶ ግርማን ፍርድ መቼ ነው እያለ የሚጠባበቅ ነበር። ሮቤል ደግሞ ከብሌን ጋስ ተገናኝቶ ብሌንና እንዲሁም ጽናት አብረው ተቀምጠው እዛ በኋላ እባክሽች ልጅ እኮ እንኳን በቁሜና በውኔ በህልሜም እየተጣላችኝ አስቸግረኛለች ሲል፣ አይ እናንተ ሰዎች፣ እኔ እንግዲህ ለቀቅ አድርጌ ልሂድላችሁ ስትል ተወት አድርጋቸው በመሄዷ እውነታውን ተገላልጸው እንግዲህ ብሌንም ያላሰበችውን የፍቅር ጥያቄዋን በመግለጽ ሮቤል ጮቤ ረግጦ ነበር የዘለለው። ልክ የስፖርተኛ ጌም ጎል ሊገባ ጎል ደረሰ ተብሎ ሊቆጣጠር የሮጠ እስከሚመስል ነው እንግዲህ። ከዚህ በላይም ጎል የለም ደግሞ እና ውድ ተመልካቾች እንግዲህ ጋሽ ግርማ ነፃ ወጥተዋል። እንዴት ነፃ ወጡ የሚለውን እስከ መጨረሻ ስትከታተሉ ታገኙታላችሁ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይ ላይክ፣ ሸር እያረጋችሁ አበረታቱኝ። ነባሮቹ ምን ጊዜም ላይክሸር ስለምታበረታቱኝ ከልብ አመሰግናለሁ። በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርቲ ዘን መተናል። እንግዲህ የጽናት አባት እስካሁን ምንም ፍርድና ሕክምናም እንዳልተሰጣቸው ጽናት እያሳሰባት ነበር። ሆኖም ግን ወደ ዳኛውም ሄዳ ስትጠይቅ አንድ ቻንስ ጠብቂን እንነግርሻለን የሚል ነበር የተመለሰላት በሌላ ጊዜ ያላሰበችው ስልክ ተቃጨለ። ወደው ሂዳ አባቷን ጠይቃ አባቷን ሚቅርቤ እንገድየሻለሁ እያሉ ያናገሯት አዝና፣ እንግዲህ ቶሎ ህክምና አባት ይሰጠው በሚል ማነጋግራ አይ እኔ አነጋግር የላታለሁኝ ለበላይ ክፍል ሁሉ ሰተንላቸዋል፣ ከሰሞኑ ይመረመራሉ የሚለውን ሰምታ ወደ ቤት ተመልሳ ነበር። በኋላ ግን በድጋሚ እንፈልግሻለን ሲል ተደወለላት። ምክንያቱም ዳኛው አንድ ሌላ ቶማስ የሚባል ዳኛ መረጃ እንዲያጣራ የተሰጠው ትልቅ ነገር ምስራች ይዞ ብቅ አለ። ለዚህም ዋጋው እድገት ይሰጠዋል ሽልማት ካስባለው ድረስ ይሄንም እንግዲህ አቶ ግርማ ሳይሆኑ የገደሉት አቶ ተስፋዬን ሌላ እንደሆነ እና በእሳቸው በእጅ ላይ የተገኘው ሽጉጥ ምንም አይነት ሰው እንዳልተወገደበት ተረጋገጠ። በጣም ደስ አላቸው። ለዛም ነው ሁለቱም ጠራቸው። ብሌንም ማን ነው ባቢንም ጽናትንም ጠርቶ ጎን ለጎን አስቀመጣቸው። ባቢ እንዴት ነ፣ ደህና ነ፣ ሰላም ነ ስትል ሰላምታዋን አቀረበች ጽናት። ከዛም በኋላ ምን ነው ቸኮነ? አይዞች፣ ደስታ ነው፣ ደስ የሚል ዜና ነው ይዤልሽ የነበረው ስላሏት፣ ደስታውን ዜና ለመስማት በጣም አጓጉቶ ነበር። እንግዲህ ለአንደኛችሁ ደስታ ሲሆን ለአንደኛችሁ ጥያቄን ያበስርባችኋል፣ ሲል ጀመረ ዳኛ። ምንድን ነበር አሉት። እንግዲህ ጋሽ ግርማ ምንም ነጻ ሊወጡ ነው፣ አቶ ተስፋየን አላስወገዱም ሲሏት ሲሏት እሷ ተደስታ በጣም ተደሰተች። እሱ ግን ለምን አለባቢ ማለት ነው? እንዴት ነው እንዴት ሊሆን ይችላል? እጅ ከፍንጅ የያዛችሁትን ሰው አላስወገደም ብላችሁ የምትሉበት ምክንያት ምንድን ነው? ሲል ባቢ ያልገባህ ነገር አለ። እኛ እሱ የተኮሰበትና የተተኩሶ የተወገደበት ጥይትና ከጋሽ ግርማ እጅ የተገኘው አንድ አይደለም። የጋሽ ግርማ ሳይሆን ከኋላቸው እሳቸውን ተገን አድርጎ የጋሽ ተስፋዬ ጠላት የሆነ ሰው ነው ያስወገዳቸው ሲነገረ፣ ታዲያ ይሄ ሰው ማን ሊሆን ይችላል ብሎ ሲጠይቅ እሱን ደግሞ የምንደርስበት ይሆናል። በትዕግስት ብጠብቅ አይሻልም ነበር ያሉት ከዛም በጣም ተቆጣ። እንደ ባቢ ምን ያልክ ነው አለ ጽናት። በቃ አባቴን ሁልጊዜ ጊዜ ያንተን አባት እንዳስወገድ አድርገህ ልትኖር ትችል ነበር ማለት ነው። እኔ ግን ደስ ብሎኛል አባቴ ነፃ ስለወጣልኝ። በጣም በጣም ነው የማመሰግነው ዳኛ ብላ ይህ የስራችን ኃላፊነት ነው ሲሏት፣ እሱ ግን በገንዘብ ያሰሩ ነው እንጂ የመሰለው እውነተኛ አልመሰለውም። ባቢ በዚህ ተበሳጭቶ ተነስቶ ሄደ። ከቢሮ ሄደና ለእሷ ለወይዘሮ ይቱ ነገራት። ራሄልም እንዴት ሊሆን ይችላል እንዴ? እጅ ከፍንጅ አይደለም እንዴ ተያዘው? ማን ነው ተባለ። ምን አለችው? እንግዲህ ምን አውቃለሁ? እሱ እኮ ያልኩት ይሄን ነው፣ በገንዘብ ይሆናል እንጂ እውነት እጅ ከፍንጅ እየተገኘ አሀው የሆነ ነገር የሄዱበት መንገድ አለ እንጂ ይሄማ፣ ለበላይ አካል አለች። ደግሞ አለማፈሯ ደግሞ ለበላይ አካል ሄደነ ሪፖርት አድርገን ሌላ ምርመሪ እንዲያየው እናደርጋለን ስትል ተናገረች። እሱም ደገፋት። ከዛም ቀጥ ብለው አብረው ወደ መርማሪው ሄዱ። እኔ ምልህ አንተ እጅ ከፍንጅ የተያዘን ሰው እሱ አይደለም የገደለው ያስወገደው ሌላ ሰው ነው የምትልበት ምክንያት እንዴት ነው? ስንት ገንዘብ ቢከፍሉህ ነው አለው ባቢ እንደውም ሲለው እኛ በገንዘብ ሳይሆን በእውነተኝነት የተሰራ ነው ይሄ ነገር። አይ ይሄ ነገርማ ትክክል አይደለም፣ የበላይ አካል መሄድ አለብን ስትለው መሄድ ትችያለሽ፣ እኛ ምንም እናፍርበት ነገር የለም ሲል መለሰላት ግን እስኪ አንቺ ምንድን ነው ቀረቤታች ላቶ ተስፋዬ ሲላት፣ የስራ ባልደረባ እና አንቺ የስራ ባልደረባ ሁነሽ አባቱ ከተወገደበት ከባቢ የበለጠ እንዲህ የሚያንጨረጭርሽ ምንድን ነው ነበር ያላት። ምንም አለች አለችና ተደንግጣ ወጣች። ከዛ ለባቢ የሚነገረውን ለመስማት ጆሮዋን ጣል አድርጋ በር ላይ ተለጠፈች። ባቢ ሲወጣ አንቺ ምን እያደረግሽ ነበር? ምን እያደመሽ ነበር? ምንም ምንም። እንዴ ስመጣ እኮ ደነገጥሽ አላት። ምንም አላደረግኩም አለች። እንግዲህ ሮቤል ደግሞ ወደ ድርጅቷ ሄደና እንግዲህ ከዚህ በኋላ አድርግ ያልሽኝ ነገር አላደርግም ምክንያቱም እኔ የብሌንና የጽናት ፍቅር እያስቀናኝ ነው ስለዚህ በዚህ በሚፋቀሩ ሁለት ጓደኛሞች መካከል ገብቼ ሌላ ነገር ለመስራት ፍቅራቸው አሸንፎኛል እንደዚህ አይነት ሰው በአሁኑ ሰዓት አለ ብዬ አላምንም ነበር ከእነዚህ ሰዎች ጋር እውነተኛ ፍቅር ይዤ መቀላቀል እንጂ ፍቅርን አንግቤ ገብቼ መጉዳት አልፈልግም የሰጠሽኝን ገንዘብ እመልስልሻለሁ ሲል ይነግራታል አአ አለችው ወይዘሮ ራሄል ይሄማ ሊሆን አይችልም፣ ስራዬን ልታበላሽብኝ አትችልም። እኔ ንግር ያለው ልትሰራልኝ ገንዘብ ልሰጠ ተነጋግረናል። ቢሆንም የአካውንቲ ያስገባሽውን እመልስልሻለሁ እንጂ በፍጹም ላደርገው እንደማልችል ልነግርሽ ነው፣ ስትል አስፈራራችሁ። በፍጹም እኔም እንደማላደርገው ነው። ለምን ብሌን እሷ ስጠይቀው ሲጠይቃት ፈቃደኛ እንደሆነ ስላወቀ ከገንዘብ ፍቅር እንበልጥብኛል እንዳለ ያየንበት ነው። ሆኖም ግን እሷ ታደርገዋለ ታደርገዋል ለምን ሌላ ሰው እንኳን እንዳያደርግልኝ፣ ከፊት ለፊቴ ተጋርጥህ አንተ ሌላውን ይሳካልኝ አይችልም። ስለዚህ የጀመርክልኝን ወደድክም ጠላህም ትጨርሳለህ ብትለውም በፍጹም አላት። ምክንያቱም ወይን ጠጥታ እሱን እንግዲህ አብረህኝ ዘፈን ዝፈን ወይንም ደንስ እያለ ስትለው እምቢ ሲላት ከፖርሶዋ ውስጥ የወደቀውን ሽጉጥ አይቶባታል። ያ ነው እንግዲህ እሷ አቶ ተስፋዬን ያስወገደችበት። ለምን ነበር በፖርሳሽ ይዘሽ የምትዘዋወሪው ሲል ነበር የጠየቃት። እንግዲህ አንዳንድ ሰዎች ሊተናኮልኝ ከፈለጉ ላስፈራራበት፣ ማስፈራሪያ ብቻ ሲላት፣ አይ እምቢ ከመንገድ የሚያግዱ ከሆነ ላስወግድበት ብለው ነበር። ያ ሚስጥር ደግሞ እንደሚያውቅ ስለምታቅ አሁን ትልቅ ችግር ውስጥ ገብታለች። በዚህ አንጻር እንግዲህ አቶ ግርማ ተጠርተው እንግዲህ ነፃ እንደሆኑ እና እሳቸው እንዳልሆኑ ያስወገዱት አቶ ተስፋዬን ሲሰሙ ጋሽ ግርማ ማመንም ሳቅም ለቅሶም ስቃይም ምን እንደሆነ የማይታወቅ ገጽታቸው ላይ ነበር ሲታይባቸው የነበረው የደስታ ይሉት የለቅሶ። አንዳንድ ጊዜ ያላሰባችሁት ነገር ሲመጣ እንዴት እንደሚሰማችሁ ሁላችሁም ታውቃላችሁ። የዚያን አይነት ስሜት ነበር የሰማው። ሆኖም ግን ደስ ብሎት በነፃ እንግዲህ ወደ ቤቱ ሄዷል ማለት ነው። ጽናትን በጣም ተደስታለች። ባቢ ግን በፍጹም እስካሁን ውስጡን አላመነም። ሮቤልም እያስጠነቀቀው ነው። እንዴት አንተ ስታስበው ጽናት ናት፣ ግርማ ገንዘብ የሚሰጡት ለራሳቸው የሚበሉት ያጡት እንዴት ይህን ታስባለህ? ሲል ነገረው። እኔ አላውቅም እንዴት እንደሆነ ግራ ገባኝ። ግን ውስጥ ያልተቀበለውም እኮ ለማንኛውም፣ ጽናትን ትወዳታለህ አትወዳትም? በጣም ነዋ መወዳት ስለዚህ ፍቅርን አድን ምትወዳት ከሆነ ፍቅርህን ማዳን አለብህ። ወደፊት ማን እንደሆነ ተከታትለው ሲደርሱበት ማንነቱን ታውቃለህ። ነገሩ እኮ እሳቸው ወጡ ተባለ እንጂ አልተቋጨም። ማን እንደሆነ ተከታትለው ይደርሱበታል። በቅርብ ጊዜ ታውቃለህ እያለ መከረው። እሱም ግን ተሰብስበው እያሉ እንግዲህ ራሄልም እንዲሁም በቃ ከዚህ በኋላ ብሌን እና ሮቤል ፍቅር ሆነው ከባቢ ጋር እያወሩ እያሉ ባቢ ስሳሳሙ ስታይ ሲያያቸው ደንግጧል። ምን አይነት ነገር ተጀመረ በሚል ማለት ነው። ከዛ በኋላ እንግዲህ እሱንም መክሮት ከዚህ በኋላ እባክህ ፍቅርህን አድን፣ ደጋግሚ እነግርሃለሁ እያለው ሲል ራሄል ትቀላቀላቸዋለች። ራሄል ስትቀላቀላቸው ብሌን እኔ ዛሬ በጣም ደስ ብሎኛል አለቻቸው። ምንድን ነው ደስታ ሲሏት ጋሽ ግርማ ተፈተው ወደ ቤታቸው ስለሄዱ እንዲሁም አንቺ ደግሞ እናቴን የጭካኔ የችንንትን አንቺን አምና ተከትላ ቤሳሌ ብላ የተኮራራችበትን እንደማቶኝ ጭራቅ መሆንሽን ያየሁበት ነገር አስደስቶኛል። ሌላ ውሳሌ ሌላው ደግሞ ጋሽ ግርማ ስለተፈቱ ደስ ብሎኛል አለቻት። ሶስተኛው ስትላት፣ ሶስተኛው እንኳ ይቆየኝ አለቻት ብሌን። ለምን ሶስተኛው የሮቤርን ፍቅር ልትነግራት ነበር። ሆኖም በፍቅር መካከል ትገባብና ስትል ደግሞ ተወት አድርገዋለች። ራሄል ግን አሁን ሮቤልንም ሆነ እነሱን ለመበቀል ዛሬም ሌሎች ሰዎችን ለማዘጋጀት እያሰበች ትገኛለች። ቀጣዩ ቀድሞው እሷን ይዟታል ፖሊሶቹ፣ ወይንስ ሌላ ደግሞ መንገድ ትጓዛለች የሚለውን አብረን ምና ይሆናል ግን እንዳለውም ሮቤል ፍቅርህን አድን ባቢ። የዛሬው በዚህ ተሰናብቻችኋለሁ። አመሰግናለሁ።